አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይተ ነጥቦቹን በቅድሚያም የፋኖ ኃይሎች በወሎ ቀጠና ባደረግነው የሁለት ሳምንታት ዘመቻ ከ3000 በላይ የመንግስት ወታደሮች እንደመሰስን ሲሉ አሳወቁ። በቅርቡ የማዕረግ እድገት የተሰጣቸው ጀነራሉ ደግሞ ፋኖ ከህወሓት ጋር እየሰራ ነው ሲሉ ከሰዋል። የፋኖ አመራሩ በበኩላቸው ታጣቂ ኃይላቸው ፈጠረው በሚል ከሚቀርበው የጥምረት ክስ ጋር በተያያዘ ምላሽ ሰጥቷል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ጀነራል ጻድቃንንም ሽመልስንም ይዘው የሰነበቱበት ጉዞ መነጋገሪያነቱ እንደቀጠለ ነው። አብይ ሁለት ጊዜ የመረቁት ፕሮጀክት ግን ከዛም በላይ አነጋጋሪ ሆኗል። ጠቅላይ ሚኒስትሩ በድል ሲያወሩለት የነበረው ተግባር ኢትዮጵያን ለሶስት ቢሊዮን ኪሳራ የዳረገ እንደሆነ ያውቃሉ ይላል የምርመራ ዘገባው እንመለከተዋለን። የተቀሰቀሰው አመፅ ዋና መንገዱን መዝጋቱ ተሰማም። በአፋር ክልል የተነሳው ጥያቄ ከደሞውዝ እና ብልሹ አሰራር ጋር የተያዘ እንደሆነም ታውቋል። ተጨማሪውን አዘጋጅተናል። የብልጽግናው መንግስት ከሰሞኑ የተጋለጠውን የማዳበሪያ ግዢ ወንጀሉን ተከትሎ እርምጃ ወሰድኩ ብሏል። አሁን የማዳበሪያ አቅርቦት ላይ የሚደረገው ቁጥጥርም ከግብርና ሚኒስቴር ወደ ጠቅላይ ሚኒስትሩ ቢሮ ተዛውሯል ነው የተባለውም። ይህንን የተመለከተ መረጃም ይዘናል። የተቀዳሚ ሙፍቲ ሀጂ ኡመር እድሪስ የቀብር ስነ ስርዓት ተፈጽሟል። ፓትርያርክ አቡነ ማትያስ ህልፈታቸው ለሳቸው ረፍት ለሀገር ግን ጉዳት ነው ሲሉ ገልጿል። ፕሬዚደንቱ ደግሞ የሰላም ቀንዲል ነበሩ ብለዋቸዋል። ሌላኛው መረጃችን ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ የኮሎምቢያውን ፕሬዝደንት የአደንዛጀዝ ዛጀዝ አዘዋዋሪ መሪ ሲሉ ተናግሯል። የኮሎምቢያው አቻቸው ደግሞ በአጻፋው ትራምፕን ጨዋነት የጎደላቸው በማለት አጣጥለዋቸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆነላችሁ። የፋኖ ኃይሎች በወሎ ቀጠና ባደረግነው የሁለት ሳምንታት ዘመቻ ከ3 ሺህ በላይ የመንግስት ወታደሮች እንደመሰሰን ሲሉ አሳወቁ። በቅርቡ የማዕረግ እድገት የተሰጣቸው ጀነራሉ ደግሞ ፋኖ ከህወሓት ጋር እየሰራ ነው ሲሉ ከሷል። የፋኖ አመራሩ በበኩላቸው ታጣቂ ኃይላቸው ፈጠረው በሚል ከሚቀርበው የጥምረት ክስ ጋር በተያያዘ ምላሽ ሰጥተዋል። በአማራ ክልል አንዳንድ አካባቢዎች የሚደረጉ ውጊያዎች መሆንም እንደቀጠሉ ናቸው። የመንግስት ኃይሎች በቅርቡ በፋኖ ኃይሎች ቁጥጥር ስር የወደቁ አካባቢዎች ላይ የከፈቷቸው የምሽት ጭምር ዘመቻዎችን ተከትሎ ወይም ደግሞ በጉዞ ላይ የነበሩ ያገዛዙ ወታደሮች ላይ የሚፈጸሙ ድንገተኛ ጥቃቶችን ተከትሎ ነው እነዚህ ውጊያዎች እየተደረጉ ያሉት። ወሎን ከጎንደር በሚያገናኘው ስፍራ በዋናነት ደግሞ ጨጨሆ ተብሎ በሚጠራው አካባቢ የተደረገው የታኩስ ልውውጥናም እስከ ጋሳኝ የደረሰው ውጊያም ለዚህ ቀዳሚ ምሳሌ ይሆናል። ከቀናት በፊት ዶይቼ ቬለ ከጨጨሆ ፍላቂት ገረገራ እስከ አግሪት ድረስ የፋኖ ታጣቂዎች ቁጥጥር ስር ሆኗል ሲል የአካባቢው ነዋሪዎችን ዋቢ አድርጎ መዘገቡ የሚታወ ይታወሳል። የብልጽግናው መንግስት በተለይም በወሎ ቀጠና ከሰሞኑ የፋኖ ኃይሎች የተደረገውን ዘመቻ ለመቀልበስ ለበርካታ ሰራዊቱ ስምሪት በመስጠት እየተዋጋም ነው ያለው። ተከታታይ የድሮን ጥቃቶች ከሰሞኑ በጎጃም ና ወሎ ቀጠና እያርሶ አደሩ ቀየንም ጎብኝተውታል። የፋኖ ኃይሎች ለአስራ ስድስት ቀናት በወሎ ቀጠና ከፈት ነው ያሉትን ዘመቻ በተመለከተም ሪፖርታቸውን አሰራጭተዋል። በዚህም መሰረት በአጠቃላይ ተደመሰሰ በሚል የጠቀሱት የመንግስት ኃይል ቁጥር ከሶስት ሺ በላይ ነው ይላሉ። ከስድስት ስድስት መቶ የሚልቅ ሰራዊት በምርኮ መያዙን እንደዚሁም 24 ተሽከርካሪዎችን ማግኘታቸውንም ያክላሉ። ከጦሩ መሳሪያ ምርኮ ጋር በተያዘ ደግሞ ስድስት ሞርታር፣ ስምንት ድሽቃና ከ1300 በላይ ክላሽና ሌሎችም የጦር መሳሪያዎች ያገኙበት እንደሆነ ይገልጻሉ። እነዚህን ቁጥሮች በተመለከተ ግን ከመከላከያ ሰራዊቱም ይሆን ከብልጽግናው በኩል የተሰጠ ምላሽ የለም። በእርግጥ ከሰሞኑ በሰሜን ጎሎ የተደረገውን ይህንን ዘመቻ ፋኖ ከወያኔ ጋር ሆኖ ያደረሰው ነው የሚለው በሰፊው እየተነገረ ያለ ስለመሆኑ ይታወቃል። ይህ ደግሞ በወታደር አዛዦች በኩልም ሲገለጽ ተሰምቷል። በቅርብ ወደ ሜጀር ጀነራልነት የተሸጋገሩትና በአማራ ክልል ወጣቶች ጋር የኮማንዶና አየር ወለድ ኃይሉን እንዲጋደል እያደረጉ ከሚገኙ ወታደር አዛዦች ውስጥ አንዱ የሆኑት አበባው ሰይድ የተባሉት ጀነራልም ይህንን ሸዋሮ ቤት ላይ ሆነው ሲናገሩ ተደምጧል። ፋኖ ከህወሓት ጋር ተሰልፎ እየተዋጋ ንቀቱን አሳይቶናል ይላል የጀኔራሉ ማብራሪያም። በሚዲያ ጫጫታ የሚመጣ ለውጥ የለም ብለው አክለው መልሰው ደግሞ በሀሰተኛ ፕሮፓ ፕሮፓጋንዳ ለችግር እየተጋለጥን ነው ሲሉ ምን የተደመጡት። እሳቸው ይህንን ሲናገሩ ግን ኮማንዶ ኃይላቸው በሰሜን ሸዋ ዞን ከዘመሩ እስከ ሰላ ድንጋይ ድረስ ውጊያ ያካሂድ ነበር። የሆነ ሆኖ የፋኖ ኃይሎች ከውስጥም ከውጭም ጠላቶች ጋር አበሩብን የሚለው በተደጋጋሚ ስተጋባ ዘንድ የታዘዘ አጀንዳ ነው። በጉዳዩ ላይ ምላሽ የሚሰጡት የፋኖ አመራሩ አስረስ ማርም የህልውና ስጋት ያለባቸው የትኞቹም ኢትዮጵያን ህዝቦችም ይሁን ሌሎች አካላት ይህንን ወቅታዊ አደጋ በጋራ ለማስወገድ መተባበራቸው አስፈላጊም አይቀሬም ነው ሲሉ ገልጸው፣ ነገር ግን በፋኖ ኃይሎች እንቅስቃሴዎች እስካሁን የተደረገ ሌላ ወታደራዊ ጥምረት የለም ሲሉ አስረድተዋል። መሬት ላይ በተጨባጭ ምንም አይነት ወታደራዊ ትብብርና ሚሊተሪ አላያንስ እስካሁን ድረስ ተፈጠረ ቢሆንም፣ ቢያንስ በትርክት ደረጃ በናሬቲቭ ደረጃ ግን በቀጠናው ያሉ ኃይሎች ይህን አሸባሪ አገዛዝ በማስወገድ ሕልውናቸውን ማስጠበቅ እንዳለባቸው እየታመነበት ነው የመጣው። የትብብርና የጥምረት ጉዳይ ወደፊት በብዙ ደረጃ ሊያድግ እንደሚችል ይገመታል። ትብትሩን የተሻለ በማድረግ አገዛዙ ማስወገድ እንደሚገባ በተጨባጭ የምናምንበት ጉዳይ ነው ማለት ነው። አሁን አገዛዙ ወሳኝና የሞት ሽረት ያለውን ዘመቻ ያለ ቁጥር በማይገለጹ የድሮን ጥቃቶች ታግዞ በአማራ ክልል እየፈጸመ ነው የሚሉት አመራሩ፣ ወደ ሌሎች ጦርነቶች ከማምራቴ በፊት እንቅፋት የሆነ ፋኖ ነው በሚል የከፈተው ነው ሲሉም አስረድቷል። የብልጽ ግናው መንግስት ከሰሞኑ የተጋለጠውን የማዳበሪያ ግዢ ወንጀሉን ተከትሎ እርምጃ ወሰድኩ ብሏል። አሁን የማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር ጽህፈት ቤትም ተዛውሯል። ያገዛዙ ቢሊዮኖችን ሀገሪቱን ያሳጣም አርሶ አደሮችን ያለማዳበሪያ ያስቀረው ወንጀል ተግባሩን በተመለከተ ኢትዮ ፎረም በተከታታይ ዘገባዎች ማሰራጨቱ ይታወሳል። ከቻይና የሀገሪቱ ካዝና የወጣ ዶላር ማዳበሪያ ተገዛበት ተብሎ ድንጋይ ወደብ ላይ መድረሱ ያንን ተከትሎ ተጠያቂነት አረጋገጥ ለማለት ት ያክል የተደረገው ሹምሽርና እስር በተመለከተም እንዲሁ። አሁን ካፒታል የአብይ አህመድ ጽህፈት ቤት ከቅርብ ጊዜ ወዲህ ከቻይና የገባው ደረጃውን ያልጠበቀ ማዳበሪያን ተከትሎ ወሳኝ በሆነው የግብርና ግብዓት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር ወስጃለሁ ሲል ገልጿል በማለት ዘግቧል። የጠቅላይ ሚኒስትር ጽህፈት ቤት የማዳበሪያ ቅሌቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙንም ያክላል። መንግስታዊ ሙስና የለም የሚሉ መሪ ያሉት ብልጽግና በበርካታ መርከቦች ማዳበሪያ ሳይሆን ድንጋይ ይዞ መቅረቡ ለማጓጓዣ ለእገታና ለድሬኔጅ በሚል የሀገ የሀገሪቱን ሚሊዮን ዶላሮችን ማውደሙ ይህ ደግሞ በአገዛዙ ባለስልጣናት ያለ ጨረታ በተፈጸመ ግዥ ምክንያት ስለመሆኑም የሚታወቅ ነው። የሆኖ ሆኖ የኢትዮ ፎረም ከቀናት በፊት እንደዘገበው ሁሉ ጋዜጦም የኢትዮጵያ ግብርና ስራዎች ኮርፖሬሽንና የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ከፍተኛ ስራ አስፈጻሚዎች እንደዚሁም የቦርድ ሰብሳቢዎች ሙሉ በሙሉ ተቀይረዋል ሲል ዘግቧል። በአዲሱ መዋቅርም የጠቅላይ ሚኒስትር ጽፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር የሆኑት አለም ጸሀይ ጳውሎስ የኢትዮጵያ ግብርና ስራዎች ኮርፖሬሽን የኢትዮጵያ ዳይሬክተሮች ቦርድ ሰብሳቢ ሆኖ መሾማቸውን ይጠቅሳል። እኒህ የጠቅላይ ሚኒስትሩ የቅርብ ሹም ከዚህ በፊትም የቦርድ አባል እንደነበሩ ግልብ ይሏል። አዲሱ የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦርድ የግብርና ሚኒስትሩን አቶ አዲሱ አረጋን እንደመከተል ሰብሳቢ የኢትዮ ጅቡቲ የባቡር ኩባንያ ዋና ስራ አስፈጻሚ ታከለ ኡማንና የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ማንደፍሮ ንጉሴን ደግሞ እንደ አባላት አካቷል። ጠቅላይ ሚኒስትሩ ከሰሞኑ ጀነራል ጻድቃንንም ሽመልስ አብዲሳን ይዘው የሰነበቱበት ጉዞ መነጋገሪያነቱ ቀጥሏል። አብይ ሁለት ጊዜ የመረቁት ፕሮጀክት ግን ከዛም በላይ ትርጉም ተሰጥቶታል። ጠቅላይ ሚኒስትሩ በድል ሲያወሩለት የነበረው ተግባር ኢትዮጵያን ለሶስት ቢሊየን ብር ኪሳራ የዳረገ እንደሆነ ያውቃሉ ይላል የምርመራ ዘገባው። በቅርብ ሳምንታት የብልጽግናዎች ሹማምንት የሜጋ ፕሮጀክቶችን ስም እየጠሩ እያበለጽግናችሁ ነው አይናችሁን ግለጡ በሚል መግለጻቸው የተለመደ ጉዳይ ነው ከሰሞንኛው ጉብኝት ዓላማ በላይ የጉብኝቱ ተሳታፊዎች አጀንዳ ሆኖ በሰነበቱበት የባሌው የጠቅላይ ሚኒስትሩና አገልጋዮቻቸው ጉዞ ጋር በተያዘ ደግሞ አብይም ሽመልስም አንድ ሲያወሩለት የነበረ ፕሮጀክት ነበር። ሁለቱም ያገዛዙ ባለስልጣናት በአፋን ኦሮሞ ባድናቆት ንግግር ያደረጉለት ደግሞ የወልመል ወንዝ መስኖ ልማት ፕሮጀክት ነው። ኢትዮጵያ ኢንሳይደር ከአምስት ዓመት በፊት አብይ መረኩ ብለው የኢትዮጵያ ህዝብን እንኳን ደሳላችሁ ያሉትን ፕሮጀክት ከሰሞኑ ደግሞ ከአምስት ዓመታት በኋላ እንደገና መልሰው መርቀው እንኳን ደስ አላቸው ስለማለታቸው የሚገልጸውን መረጃ አሰራጅቷል። የአገዛዙ ልሳን በሆነው ፋና ቴሌቪዥን አማካኝነት ጥር 26 2012 ዓ ም ማለትም ከአምስት ዓመት ከስምንት ወራት አካባቢ በፊት ጠቅላይ ሚኒስትር አብይ አህመድ የወልመል መስኖ ልማት ፕሮጀክትን መረቁ የሚል ዜና እንዲህ ባለመልኩ ተሰራጅቶ ነበር። ይኸው የሚዲያ ተቋም ጥቅምት ስምንት 2018 ማለትም ከአምስት ዓመታት በኋላ ከቀናት በፊት ደግሞ እንደገና ጠቅላይ ሚኒስትር አብይ አህመድ ያነኑ የወልመል መስኖ ልማት ፕሮጀክትን መረቁ የሚል ዘገባን ይዞ ወጥቷል። ጠቅላይ ሚኒስትሩም አቶ ሽመልስም ከአምስት ዓመት በፊትም ዛሬም ስለዛው ፕሮጀክትም ሲናገሩ ተደምጧል። የዛሬ አምስት ዓመት ከስምንት ወር ገደማ በፊት የተሰራው የፋና ዜና በጠቅላይ ሚኒስትር አብይ አህመድ የተመረቀው የወልመል የመስኖ ልማት ፕሮጀክት 400 ሄክታር የማልማት አቅም እንዳለው ተገልጾ ነበርም። ከትናንት በስቲያ ደግሞ ራሳቸው ጠቅላይ ሚኒስትሩ ፕሮጀክቱ በሙሉ አቅሙ 900 ሄክታር ያለማል አሉ። አስገራሚው ጉዳይ ደግሞ ወደ ቦታው ይዘዋቸው ሂደውት የነበሩ የሚያደርጉት የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ የለም፣ 12 ሄክታር ነው የሚያለማው ብለው ጻፉ። አብይ ከአምስት ዓመት በፊት ካደረጉት ንግግር ጋር ብቻ አይደለም የተጋጩት ሚኒስትሮቻቸው ከሚያቀርቡት ቁጥር ጋር ጭምር እንጂ። የአገዛዙ ሰዎች የሚያውቁት ልማት ፓርክና መናፈሻ ነውና አርሶ አደርን በሚጠቅሙ የሀገሪቱን ዜጎች ህይወትን በሚቀይሩ ፕሮጀክቶች ላይ እንዲህ እርስ በራሳቸው ሲካካዱ መመልከት ግን እንግዳ አይደለም። አሳዛኙ ነገር ይህ አብይ አህመድ ሁለት ጊዜ የመረቁት ፕሮጀክት ኢትዮጵያን ሶስት ቢሊየን ተጨማሪ ብር ለኪሳራ መዳረጉ ነው። አብርሃም በላይ የወልመል መስኖ ፕሮጀክት የተጠናቀቀው በስድስት ቢሊየን ብር አጠቃላይ ወጪ መሆኑን ከሰሞኑ ተናግሯል። ይህ የገንዘብ መጠን ፕሮጀክቱ ሲጀመር ከተያዘለት ሶስት ቢሊየን ብር ተጨማሪ ነው። የወልመል መስኖ ፕሮጀክት በተጨማሪ ያስወጣው ሶስት ቢሊዮን ብር በዘንድሮ የፌደራል በጀቱ ከተያዙ አስር የመስኖ ፕሮጀክቶች ጥናትና ዲዛይን እንደዚሁም የአስር ፕሮጀክቶች ግንባታ የተያዘው የገንዘብ መጠን ሙሉ በሙሉ መሸፈን ይችል ነበርም የአስር የመስኖ ልማት ፕሮጀክቶች የጥናትና ዋና ዲዛይንን ለማከናወን በዘንድሮ የፌደራል በጀት የተያዘው የገንዘብ መጠን 418 ሚሊዮን ብር ብቻ ነው። ለፈንታሌ፣ ለአንገር፣ ለላይኛው ርብ፣ ለቄጦ፣ ለወይቦ፣ ለሽንሌና ለጎዴ መስኖ ልማት ፕሮጀክቶች በዘንድሮ የፌዴራል በጀት የተያዘው የገንዘብ መጠንም የወልመል መስኖ ልማት ፕሮጀክት ባስወጣው ተጨማሪ ኪሳራ መሸፈን ይቻል ነበር። ተጨማሪው 3 ቢሊዮን ብር ወጪ ከነዚህ የተጠቀሱ ፕሮጀክቶች በተጨማሪ ለአዳ በቾ የከርሰ ምድር ውሃ መስኖ ልማት ፕሮጀክት ግንባታና ለከሰ መስኖ ልማት ማጠናቀቂያ የተመደበውን የገንዘብ መጠን መሸፈን ይችል እንደነበርም የኢትዮጵያን ኢንሳይደር ዘገባ ያሳያል። የተከሰቀሰው አመፅ ዋና መንገዱን መዝጋቱ ተገለጸም። በአፋር ክልል የተነሳው ጥያቄ የደሞዝና ብልሹ አሰራር ጋር የተገናኘ ነው ተብሏል። ከሰሞኑ በአንዳንድ የሀገሪቱ ከተሞች መሰል የአመፅ እንቅስቃሴ ምልክቶች እየታዩ ናቸው። በበርካታ የዓለም ሀገራት እየተከሰቱ ያሉ የወጣቶች እንቅስቃሴ ከፍተኛ ስጋት ውስጥ የከተተው የብልጽግና አገዛዝም እነዚህን የህዝብ ጥያቄዎች ለመደበቅ የሚያደርገው ጥረትም እንዲሁ እንደቀጠለ ነው። የሆኖ ሆኖ ዛሬ ደግሞ በአፋር ክልል ገዋኔ የሀገሪቱን የውጭና ገቢ መንገድ የዘጋም ተቃውሞ ተደርጓል። በክልሉ ገዋኔ የስምንት ወር የመንግስት ሰራተኞች ደሞዝ ባለመከፈሉ፣ ውሃ በማጣታቸው፣ ብልሹ አሰራር ስላስመረራቸው በአደባባይ መንገድ በመዝጋት ድምፃቸውን አሰምቷል። በእርግጥ ሰሞነኛው የቲዲኤፍ አባላትን መንገድ ዘጉ ዜናን ሲያጯጩ የነበሩት የብልጽግናው ካምፕ ሰዎች ይህን የኢትዮ ጅቡቲን መስመር የዘጋን ተቃውሞ ሊናገሩለት አልፈቀዱም፤ ብልጽግናን የጠየቀ ሆኗልና የገዋኔ ከተማ ሰራተኞች እርቦናል፣ ጠምቶናል፣ ደሞዝ ይከፈለን የሚል ድምፃቸውን ግን አቅርበዋል። እንጨት ሰብስበው ካሮጌ ጎማ ጋርም ሲያቃጥሉ ታይቷል። ከመንገድ ከመዝጋቱ ውጭም በተሽከርካሪ ሚሆን በተሳፋሪም ላይ ግን የደረሰ ችግር የለም። ይህ ሰላማዊ ተቃውሞ ከተከናወነ በኋላ መንገዱ ተከፍቷልም ተብሏል። በስፍራው ቆመው እንደዋሉ የተናገሩ አሽከርካሪዎችም ጥያቄዎቻቸውን ሲገልጹ፣ በ300 ሚሊየን ብር ወጪ ተደርጎ የተሰራው የውሃ መስመር በአንድ ዓመት ውስጥ ከአገልግሎት ውጭ ሆኗል፣ ጥራት የሌለው ስራ በመሰራቱ ህዝቡ በውሃ ችግር ክፉኛ እንዲሰቃይ ሆኗል በሚል የተነሳው ቀዳሚው ነው። ሁለተኛው ደግሞ የመንግስት ሰራተኞች የስምንት ወር ደሞዝ አልተከፈለንም። የክልሉ መንግስትን ደጋግመን ብንጠይቅም መፍትሄ ሊሰጠን አልቻልም። ልጆቻችን ምንናጉርስ እኛስ እንዴት ህይወትን እንምራ? የመንግስት ሰራተኛው ኑሮ ከእጅ ወዳፍ በሆነበት ለአምስት ወር ያለምንም ክፍያ እንድንኖር ተፈርዶብናል፤ የሚለው እንደሆነ ጠቅሷል። ሌሎች አገዛዛዊ የአስተዳደር በደሎች እንደተጠበቁ ሆነው የተቀዳሚ ሙፍቲ ሀጂ ኡመር እድሪስ ሥርዓተ ቀብር ተፈጽሟል። ፓትርያርክ አቡነ ማትያስ ህልፈታቸው ለእርሳቸው ረፍት፣ ለሀገር ግን ጉዳት ነው ሲሉ ገልጿል። ፕሬዚደንቱ ደግሞ የሰላም ቀንዲል ነበሩ ብለዋል። አንድነት ማጣታችን ያሳዝናል። ሰላም ማጣታችን ያሳዝናል። የሰላምን ሰው ማሰረቀሳችን ያሳዝናል። ወጣቶቻችን፣ አዛውንቶቻችን፣ ዑለማዎቻችን ማዘናቸው በጣም ያሳዝናል። በየበታው ኦሮሞዎች እያለቀሱ ነው። ኦሮሞዎች እያለቀሱ ነው። አንድንሁን ንሁን የከተማውም የገጠሩ ሙስሊም አንድንሁን፣ የከተማው ክርስቲያን የገጠሩ ክርስቲያን አንድንሁን። አገራዊ አንድነት፣ ሰላማዊ አንድነት፣ አንድ አላህ ያድርገን። በሀገሪቱ በተለይም ባለፉት አመታት አገዛዝ ወለድ በሆኑ ምክንያቶች የጠፋውን ሰላም በተመለከተም እንዲህ ይናገሩ የነበሩት አባት የቀብር ስነስርዓት ተፈጽሟል። ይህ የተከናወነው ከተደረገ ሽኝት የተቀዳሚ ሙፍቲ ሀጂ ዑመር ድሪስ አስከሬን ለአርባ ዓመታት ባስተማሩበት ኑር መስጂድ ሶላትናም ጀናዝ ከተሰገደበት በኋላ ነው። የኒህን አባት ህልፈት ተከትሎ የተለያዩ መልእክቶችም ተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ደግሞ አንዱ ናቸው። ኢትዮጵያ በጣት ከሚቆጠሩ አረጋውያ አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አታለች ሲሉን የገለጹት ይህንን የድካም ዓለም መገላገል እርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉም ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉ ማክሏል። ፓትርያርኩ አቡነ ማትያስ በአስከሬን ሽኝቱ ላይ የተገኙት ፕሬዚደንት አጽቀ ስላሴ ደግሞ ማስተዋልና ትዕግስትን ያስተማሩ ናቸው። በጎ መምህርም አባትም ነበሩ። ለኢትዮጵያ ሁሉንም ሰጥቷል የሰላም ቀንዲል ነበሩ ሲሉ ተደምጧል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜም በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ይናገራሉ። በአንድ ወቅት ለመላው ኢትዮጵያውያን ሰው ሆኖ ሰውነት ይቀድማል በሚለው ምክራቸውና ተግሳጻቸውም የሚታወሱ ናቸው። በሌላ ጊዜ ደግሞ ከቢቢሲ ጋር በነበራቸው ቆይታም ዐቢይ በተመረጡ ጊዜ በማግስቱ ሲጠይቁኝ እባካ ቸው ከስድስት ወር በኋላ ጠይቁኝ አሁን አመስግኜ በኋላ ማማረር አልፈልግም ነው ያልኳቸው፣ በማለት መመለሳቸው አይዘነጋም። ፖለቲከኞች በታተኑት እንጂ የኢትዮጵያ ህዝብ እኮ የብሔርና የሃይማኖት ልዩነት አያውቅም የሚለውን ሲናገሩም ይታወቃሉ። የአሜሪካው ፕሬዝደንት የኮሎምቢያውን መሪ የአደንዛዥ እጽ ነጋዴ ናቸው ማለታቸውን ተከትሎ በሁለቱ ሀገራት መካከል ውጥረት መከሰቱ ተነገረም። ፕሬዚደንት ጉስታቮ ፔትሮ ትራምፕ በአማካሪዎቻቸው ምክር እየተሳሳቱ ነው ብሏል። የአሜሪካው ፕሬዚደንት የኮሎምቢያውና ቻቸውን እጽ ነጋዴ ናቸው ብለው ከጠሩ በኋላ ለሀገሪቱ የሚደረገውን ሁሉንም የኢኮኖሚ ድጋፍ እንደሚያግዱ አስጠንቅቀዋል። በዚህም በሁለቱ ሀገራት መካከል ውጥረት መፈጠሩ ተነግሯል። ዶናልድ ትራምፕ በግል የማህበራዊ ትስስር ገጻቸው ላይ ፔትሮን ህገወጥ የአደንዛዥ እጽ አከፋፋይ ሲሉ የገለጿቸው ሲሆን ዝቅተኛ ደረጃና ብዙም ተወዳጅነት የሌላቸው ናቸውም ብለዋል። ከዛሬ ጀምሮ ማንኛውም የክፍያ አይነት ወይም ድጎማ ለኮሎምቢያ አይደረግም ሲሉም ትራምፕ አሳውቀዋል። ትራምፕ ፕሬዚደንቱ የአደንዛዥ እጽ ስራቸውን ማቆም ይሻላቸዋል፣ ካልሆነ ግን አሜሪካ ታቆሟለች፣ ይህ ግን በጥሩ ሁኔታ አይሆንም ሲሉም ነው የተናገሩት። ፕሬዚዳንት ፔትሮ በሰጡት ምላሽ ደግሞ የአሜሪካው ፕሬዚደንት በአማካሪዎቻቸው እየተሳሳቱ ነው። በኮሎምቢያ ውስጥ በአደንዛዥ እፅ ዝውውርና በፖለቲካ የስልጣን መካከል ያለው ግንኙነትን ያጋለጥኩት እኔ መሆኔን እረስተዋል መሰለኝ ይላሉ። ከትራምፕ በኩል ንግግሩ ከተደረገ ከጥቂት ቆይታ በኋላም የአሜሪካ የመከላከያ ሚኒስትር ፔት ሄግዝ ባሰፈሩት መልእክት ላይ ፔንታገን ባሳለፍነው ዓርብ ካሪቢያንን ጨምሮ በአካባቢ በፈጸመው ጥቃት ከኮሎምቢያ ቡድን ጋር የተያዘ ጀልባን ማውደሙን አሳውቋል። በጥቃቱ ሶስት ወት ማለፉን የገለጹት ሄግስ ጀልቧ ከብሔራዊ ነጻ አውጪ ጦር ጋር ግንኙነት እንዳላትና በህገ ወጥ የአደንዛዥ እጽ ዝውውር ላይ እንደምትገኝ ምንም አይነት ማስረጃ ሳይሰጡ ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን፣ ቸር ያሰማን።